አሁን አንተ ፕሮፋይል ያረከው የማንን ምስል ነው? የእኔ ስዕላ አድህን አይደለም ይባል። ይሄ ምን እሺ፣ ምንድን ነው የጌታችን ኢየሱስ ክርስቶስ አምላክ ሰው ስገው ቃል አምላክ ሰው ሰው ሆኖ ቀራኔው ኮረብታ ላይ እንደዚህ ለሰው ልጆች በደና ኃጢያት የዛሬ 2000 ዓመት ጌታ መጣው። አይ ምስሉ ኬታ መጣው። አይ አሁን ይሄ እኮ ቀጥታ ቀጥታ ሊትራሊ ኢየሱስ ነው አላልኩም። ሁን ሰብስክራይብ በማድረግ እንድትጀምሩ አደራ አላለሁ ማለት ነው ኪሉ ኪሉ ውስጥ ተከታታዮች እንዴት አላችሁ? እንደምንከረማችሁ እንግዲህ በዚህ ሰሞን አዳዲስ ነገሮች እየሰማን ነው። የባሮክ መታሰር አለ ከዛም በመቀጠል ደግሞ እህታችን ደግሞ እንግዲህ የቅዱሳን ስዕላት የመቤታችን ከቀደች በኋላ ፕሮቴስታንቶች ቲክቶክ ላይ ገብታ ብዙ ያልሆኑ ነገሮችን እየተናገረች ትገኛለች። ይህም ባለፈው ቪዲዮ አቅርቤላችኋለሁ። ዛሬ ደግሞ የማቀርብላችሁ እንግዲህ ብዙዎቻችን ቀለሜ እናውቀዋለን ወይም ተናገር እውነቱ ምንለው በቲክቶክ መንደር ማለት ነው። የሱ ፕሮፋይል ብዙን ካያችሁ እዚህ ላይ እንደምትመለከቱት የጌታችን ስነ ስቅለት ነውና ይሄን ስነ ስቅለት ያው እነሱ በስዕል አያምኑ ለምን አደረከ ብለው ለምን አደረክ ብለው ብዙዎች እየሞገቱት ይገኛሉ። በተለይ በላይ በቀለ ወያ ደግሞ ይሄንን በደንብ አፋጦ እየጠየቀው ነው ማለት ነውና ለዚህ በጣም መልስ ሲያጣ የሚገርም መቀበጣጠር ነገር ነው የመለሰው። እና ስለዚህ እሱ እንከታተላለን ማለት ነው። ገባህ ነገር ተርጉምልኝ። እኔ አንድምታ አለው ብዬ ነው የማስበው። ለምሳሌ አይደለም ስለ ስዕለ አድኖ እያወራችሁ ነበረ። እኔ አንድ ጥያቄ ተናገር፣ እውነቱን ልንገርህ፣ ተናገር፣ እውነቱን ስለ ስዕለ አድኖ ታምናለህ አታምንም ብራዘር? ማመን ማለት እንዴት? በስዕለ አድህኖ ስዕለ አድህኖ ማለት በቅዱሳንም ይሁን በክርስቶስም ይሁን በማንኛውም ስዕለ አድህኖ ታምናለህ አታምነው? ስዕለ አድህኖ ማለት የሚያድን ስዕል ማለት ነው። አላምነው የሚያድን ስዕለ አድህኖ ማለት ሲምቦል ማለት ነው። ሲምቦል ማለት ነው። ስዕለ አድህኖ ማለት የገዙ ቃል የሚያድን ስዕል ማለት ነው በአማርኛ። አይ እንደዛ አይደለም ነው እንደዛ ነው የሚለው አይ፣ እሺ፣ አሁን አንተ ፕሮፋይል ያረከው የማንን ምስል ነው? የእኔ ስዕል አድህኖ አይደለም። ባለ ይሄ ምን? እሺ ምንድን ነው? የጌታችን ኢየሱስ ክርስቶስ አምላክ ሰው ስገው ቃል አምላክ ሰው ሰው ሆኖ ቀራንዮ ኮረብታ ላይ እንደዚህ ለሰው ልጆች በደና ኃጢያት የዛሬ 2000 አመት ጌታ መጣው። አይ ምስሉ ጌታ መጣው። አይ ነው እኔ አሁን ይሄ ይሄ እኮ ቀጥታ ቀጥታ ሊትራሊ ኢየሱስ ነው እኮ አላልኩም። አምላክ ሰው በቀራኔው መስቀል ላይ እንደዚህ። ኢየሱስ ካልሆነ ለምን ፕሮፋይል አረከው? አዲስ ኪዳን ብለህ ነው ፕሮፋይል ያረከው? ለምን አዳም አይሻልም? ይመልስልህና አንተ በደንብ አይደለም። ኦርቶዶክስ ስትጠቀመው ችግር ነው፣ አንተ ፕሮፋይል ስታደረገው ችግር የለውም ማለት ነው። አይደለም እኔ በፈለጋችሁ ተጠቀሙ እኔ ተጠቀሙ አላልኩም። ሆነ ያንተን ፕሮፋይል አዲስ ኪዳን ከየት አመጣኸው? አሁን ፕሮፋይልህን አንዴ ነው፣ እሺ ሰምቻለሁ። ከሰማኝ አይ ቲንክ ተናደህ ከሆነ አይደለም፣ ካልሆነ ግን በደንብ ሰምቻለሁ። መብትም የለኝም አቅምም የለኝም ምን፣ የመስማትና ማዳመጥ መጠየቅ መልካም። ስለዚህ አዳመጥ ጎበስ። ስለዚህ የእኔን ተናገሩነቱን ብሎ የሚል ጉግል ላይ ታይፕ ስታደርገው ይህንን ሎጎ ታገኘዋለን። ይሄ ሎጎዬ እያንዳንዱን በምክንያት በዚህ ዓለም እግዚአብሔር ጥበብ የሰጠው ሰው እንዲህ አርገህ ስራልኝ ብየው ነው ይሰራልኝ። ኦኬ፣ ይሄ ታቦት ነው፣ የብሉይ ኪዳኑ ታቦት። ከታች የሚታየው ብሉይ ኪዳን ኪዳን ነው። ይሄ ደግሞ አዲስ ኪዳን፣ ቀራንዮ መስቀል ላይ አምላክ ሰው ለሰው ልጆች በደልና ኃጢአት የዛሬ ሁለት ሺህ ዓመት ከድንግል የተወለደው የኔ ንጉስ የኔ አዳኝ እንደዚህ ሞቶልኛል። ይሄ ቀጥታ እሱ ነው አላልኩ። ይሄ ስዕል አድኖ ነው ብዬ የሰማችሁት ነው ያው ግራ የገባው ነገር ነው። ያው በስዕል አና ምንም ይላል በስዕል አድኖ ምንም ይላል እኔ በግሌ ነው ያሳልኩት ይላል። ይሄን ስዕል ሰርች ብናረገው እንግዲህ ብዙዎቻችን የምንጠቀመው ነው። ለማሮክ ጓደኞች በቲክቶክ መንደር ስለሱ ያወሩትን ውይይት እንከታተል። ምንድነው ትናንት ከትናንት ወዲያ በዝቼ በእመቤታችን ስዕል በቀደደችው ዙሪያ ላይ ቤት ተከፍቶ የማይሆን ነገሮች ሲሳሉ የማይሆን ነገሮች ሲነገሩ እየሰማው ነበረ። ልክ አሲፍ በቃ እንዲሁም ጭራሽ ልሽቷ እንደተጎዳች ሞራሏ እንደተጎዳ ይቅርታ ይጠይቁኛል ጭራሽ። እና በጣም ነበር የሳኩት። እና ያው በዚህ አጋጣሚ ብር የሚዘርፉን ብር ይዘርፍባታል። የሚሻለው ግን ቤተክርስቲያን ሄዳ በጨዋነት ቤተክርስቲያን ይቅርታ እንድጠይቅ የመጀመሪያው፣ ቀጥሎ ደግሞ መንግስት ደግሞ እንደ ሕግ ባለበት ሀገር ስለሆነ ማንም ይሁን ማንም የማንንም ድንበር አልፎ የማንንም ሃይማኖት አልፎ በእርግጥ እኔ ምናምናለው መሰለው ዲያቆን የተማረችውን ነው ያደረገችው። ይህች ልጅ የተማረችውን የተሞላችውን ነው ያወጣችው። ምንም አዲስ ነገር እኮ አላመጣችም። በቃ የተነገረው የተባለላት ነገር ነው። ፕሮቴስታንቶቹ ይቅርታ ነው ሀሳቡን እንድትቀጥልበት ዛሬ እንደ አጋጣሚ ሆኖ የእሷ ቤተሰቦች ደውለውልኝ ነበረ እና በጉዳዩ እጅግ በጣም እንዳዘኑ እንዲህ አይነቱ ነገር ትክክል እንዳልሆነ የተፈጠረው ነገር በጣም እንዳስደነገጣቸው እና እሷም ይቅርታ እንድትጠይቅ ማድረግ እንደሚፈልጉ አናግረውኝ ነበረ። እሷም በተጨማሪ ይቅርታ መጠይቅ እንደምትፈልግ በእርግጥ ዛሬ አውርታኝ ነበረ። ከዛ ውጭ ግን አሁን እህታችን ያደረገችው ነገር እንዳለ ሆኖ ያሌለው ምናልባት አንተ እንደታዘብከው በጣም ከተመለከት፣ ልክ ለእሷ ህይወት የሚጨነቁ የሚመስሉ ግን ለእሷ ህይወት ግድ የማይሰጣቸው ምንም ነገር ግድ የማይሰጣቸው፣ በእሷ ጉዳይ ግን የሆነ ፖለቲካ መስራት የሚፈልጉ አንዳንድ በተለይ ተናገር እውነቱን የሚያሳበበ ምን ሲል ነበር? ለምሳሌ ያቺን እህት የሆነ ላይቨሪ አስገብተው ሰው ተቆጥቷል፣ ባንቺ በይቅርታ ጠይቂ ማለት ይችሉ ኦርቶዶክሳውያን፣ ስለ አደኖ ነው አደል የምትሉት? ይኸው ስለ አደኖ ያላችሁት የሚያደነው ስላችሁ እራሱን ማደን እንደማይችል አያችሁ አይደል? ተጨመደደ፣ ተተፋበት፣ ተረገጠ ብለው ሁሉ ነገር ሲያጋግሉ ነበር። የነዛ ሰዎች አላማ የሆኑ ሰዎችን ታሪክ ተጠቅሞ ቤተክርስቲያኑን አታክ ማድረግ ነው እና ያው ለቤተሰቧን በቻልኩት አቅም ሳስረዳ ነበር። ለምሳሌ ከሚጋር ማውራቱ ጥቅም እንደሌለው በቻለችው አቅም ህዝቡን ይቅርታ እንጠይቅ ከዛ በመቀጠል ደግሞ ለምሳሌ አዲዶ እናንተ ይቅርታ ብናደርግለት ይቅር ያላሉ ኦርቶዶክሳን በአጠቃላይ በህግ አግባብ መጠየቅ እንደሚችሉ እሷም ለቤተሰቦቿም ያው ነገር ሳሳምን ነበር። እና በዚህ መሀል ግን ተናገር እውነቱን የሚያስ ልብ ብለ ካየው እነት የዶ ዘሮ ፋይልን ሌሎች ወንድሞችን አታክ ለማድረግ በጣም ብዙ በቃ ፈርዘር ሲሄዱ ነበር። እና እነዛን ጉዳዮች በደንብ ሰዎች እንዲመለከቷቸው እኛም የተቻለንን ማድረግ አለብን ለማለት ነው። ያሬዱ አቋረጡ፣ ይቅርታ አዎ እኔ ምንድነው አቋሜ መሰሎት የጎዳችው ወይም ልጅቷ ፌዝ ፌዝ ያደረገችውና ያቃለለችሁ የቤተክርስቲያኗን ንብረት ነው። ቤተክርስቲያን ነው ይቅርታ መጠየቅ ያለባት። ሚዲያ ላይ መጥተው ይቅርታ መጠየቅ እሱ ትክክል አይደለም፣ አንደኛው መንገድ ነው፣ ግን እሱ የመጨረሻው መንገድ ግን አይደለም። ቤተክርስቲያን ላይ ቤተክርስቲያን መሬት አለች፣ ሄዳ በቤተክርስቲያን በተለይ እናቷ የሚሄዱበት ወይም የእናቷ የነሳ አባት ያሉበት ደብር ካለ እዛ ደብር ሄዳ ልክ ትክክለኛ የሆነ ሽማግሌዎችን ይዛ እናቷን አባቷን ይዛ ኢትዮጵያ የጨዋነትም ስለሆነ ማለት ነው ኢትዮጵያ የጨዋነትም ስለሆነ ያንን ሄዳ መሬት ያለችን ቤተክርስቲያን ይቀርታ መጠየቅ አለባት። ቲክታክ ላይ ቺ ማምለጫ ይሄ ሚዲያ ላይ ዝም ብሎ የሆነ ቪዲዮ ሰርቶ በቃ ለጥፍ ያለው ይሄ ቀልድ ነው፣ ሙድ ነው። እኔ ትክክለኛው መንገድ የሚሆነ ይሄ ነው። አንደኛ የኢትዮጵያ ጨዋነቷን ታሳያለች፣ ሁለተኛ ትክክለኛ አካሄድ ስለሆነ ለእሷም ለሁሉም የሚበጅ ስለሆነ ቤተክርስቲያንም ኃላፊነት ተወስዳለች። ከዛ በኋላ ሌላ ሁለተኛው ግን በህግ አግባብ መጠየቅ ደግሞ አለባት። ትናንትም ሳነሳው ነበረ እና አቤል አቡና ሲታሰሩ እኮ ግለሰብ ተናገሩ ተብለው ነው አደለ? እነ ማናቸው እነ አማን ሻሎም ሲታሰሩ ይሄ በቅርብ የታሰረው ጋዜጠኛም እነ ስንዱ ያሳሰረችው፣ እነዚህ ሁሉ ግለሰቦች ሲታሰሩ እኮ ግለሰብ ነኩ ተብለው ነው። እችልሽ እኮ ግለሰብ አይደል የነካችሁ ቤተክርስቲያን የነካችው። ለእነ አማን ሻሎም ሲታሰሩ ፕሮቴስታንቶቹ ቤታቸውን ከፍተው እስኪ እግዚአብሔር ያድናቸው እንደናያለን አላሉ አይደል? በደንብ ነው፣ እንዲሁም እንዳይፈታ እያሉ ስንት ነገር ሲያደርጉ ነው። አሁን ምንድን ነው የሚሰራው ድራማ? ምንም ይሄ የማይጥም ነገር ነው። ትክክል ያለው ነገር ነው እየተሰራ የነበረው ትናንት ከትናንት ወዲያ ውሸት ነው። የሆነ ድራማ እየተሰራ ነው ያየሁት። እና ስለዚህ ልጅቷ የሚያዋጣት ነገር ቢመክሯት ብዬ የሚመክረው ምንድን ነው፣ እርስም ካገኘ ዲያቆን፣ የመጀመሪያው ነገር ቤተክርስቲያንን ሄዳ ሽማግሌዎችን ይዛ አባቶቿ እናቶቿን ይዛ ቤተክርስቲያን፣ ልክ ባለፈው አንዷ ልጅ እንዳረገችው ቤተክርስቲያን ሄዳ መሬት ያለችው ቤተክርስቲያን፣ በካህናቱ ፊት በምዕመኑ ፊት ይቅርታዋን ታድርግ ትጠይቅ። ሁለተኛ ደግሞ ህግ ደግሞ በሚዳኛት መልኩ ደግሞ ከየቤተክርስቲያንን ነገር ስለነካች ግለሰቦች ነካች ተብለው ብዙዎች ታስረዋል። ይህች ተቋም ነው የነካችው። ስለዚህ ህግ ደግሞ በሚገባት አግባብ መክሮም ይሁን ለሁለት ቀንም ማስሮም ይሁን አላቅም፣ ብቻ ህጉ በሚፈቅደው ይሄ ለማንኛችን ነው። እኔ የፕሮቴስታንት የሆነ ነገር መገለጫ ካጠፋው ከቀደው ካቀጠልኩ እኔም እንደዚህ ነው ሊገባኝ የሚገባው ምክንያቱም ይህ አካሄድ ማናችንም አይጠቅምም፣ ማናችንም አይጠቅምም እውነቱን ለመናገር። አሁን በጣም የገረመኝ እና ያሳቀኝ ይኸው ስዕሏ ለራሷ አታድንም እንዴ ሲሉም ፕሮቴስታንቶቹ፣ በጣም ነው ያፈርኩት። ትዚሎት ነው እንዲያቆን አንድ መጽሐፍ ቅዱስ የቀደደ ሙስሊም ነበረ ትዚሎታል። እና መጽሐፍ ቅዱስ መጽሐፍ ቅዱስን በደንብ አርጎ እየረገገ እየረገጠ እየቀደደ የነበረ ልጅ ነበር እና ምን ይልና ምን እያለ ነበር የሚረግጠውና የሚቀደው፣ እስቲ የእነሱ እግዚአብሔር ካለ እስቲ አድን፣ እስቲ እኔን ይግደለኝ፣ እስቲ ኢየሱስም ይሉት ካለ እስ እያለ ነበር ያንን የስንፍናና የአላዋቂነት ንግግር ፕሮቴስታንቶቹም ደገሙትና እስኪ ስዕሏ ራሷን የምታድን ከሆነ በጣም ይሄ በቃ የመጨረሻ የመውረድ እውነቴ ነው። ያለማሰብ፣ በቃ የጥላቻ ስሜት ስለሞላቸው ነው። ሁሉም አይደሉም እንደዚህ ግን፣ የተሞሉ ብዙ ሰዎች ግን አይቻሉ። ሰው እግዚአብሔር በሚፈርደው እግዚአብሔር ለቅዱሳኖቹ ጠበቃ የሚቆመው እግዚአብሔር ነው። በነገራችን ላይ ለቅዱስ እኛ ቤተክርስቲያኗ ክብሯና ነዋይ ቅዱሳት ይጠበቁ ኛ እግዚአብሔር ማክብሩ ለቅዱሳኖቹ የሚቆረቆር የቅዱሳኑ ነገር ሲነኩ እግዚአብሔር በሚበቀልበት መልኩ ይበቀላል። እነዛ ሰዎች ንስሐ ቢገቡ ይራራል፣ በትዕቢታቸው ካደነደኑ ግን እግዚአብሔር ደግሞ ይቀጣል። የጊዜው ጉዳይ ነው፣ እሱ ለእግዚአብሔር ነው። ምንተው በተረፈ ግን የልጅቷ ጉዳይ አሁንም አይጠቅማትም። ትናንት ከትናንቱ ላይ እየተደረገ ያለው የሆነ እሷን ከበብ ከበብ ሞቅ ሞቅ ማድረግ ምናምን ምናምን አይዞሽ ምናምን ፕሮቴክት፣ ይሄ ትክክል አይደለም። የሚሻለው ነውርን ያደረግሽው ብልግናን ያደረግሽው ኢትዮጵያዊ ጨዋነትም አይደለም ይሄ። ስለዚህ ሄደሽ እኛ እናመቻችልሻለን ቤተ ክርስቲያኗን መሬት ላይ ያለችው። ቲክቶክ ላይ ድራማ ስሪ፣ ቲክቶክ ላይ ቀበጣጥሪ፣ ቲክቶክ ላይ የሆነ ቪዲዮ ሰርተሽ ለጥፊ አይደለም። መሬት ላይ ያለችን ቤተ ክርስቲያን ሄደሽ ካህናትን፣ ሽማግሌዎችን፣ አባቶችን ይዘሽ ህዝቡን ይቅርታ ጠይቂ። አለቀ። የመጀመሪያው ቢመክሯት ጥሩ ነው የማም ነው ሁለተኛ ደግሞ ህግ ፊት ደግሞ ቀርባ በህግ ራሷን ሄዳ እኔ በድያለሁ እኔ አጥፍቻለሁ ህጉ የሚቀብ የሚደርስብኝ ቅጣት ለመቀበል ዝግጁ ነኝ። ይሄ ለሁላችንም ትምህርት ነው። ነገ እኔም ተነስቼ ፕሮቴስታንቱ ላይ የማይፈልጉትን የሚያበሳጫቸውን ነገር የእነሱ መገለጫውን ሆነውን ነገር እንዳልቀልድበትን ይጠቅመኛል እኔ ሁላችንንም አከባብሪያ አኑረናል። በተረፈ ግን ለአንዱ ሲሆን ትክክል፣ ለአንዱ ሲሆን ትክክል አይደለም የሚባል ነገር ትክክል አይመስለኝም። በመጨረሻም ማን ነው ብሩኬ ላይ የተነሱ ነገሮችም እያየሁ ነው። ብሩኬ የሆነ ቪዲዮ አይ ቲንክ ትናንት ነው ከትናንት ወዲያ ፖስት አድርጓል እናታችንን አስፈቅዶ እንደገባ በራ እናታችንን መግባት እናታችን መጓት እንችላለው ብለው አስፈቅዶ ነው። እንዲሁም ጸበል ጻዲቅም ምሳም በጣም ብዙ ተመራርቀው ያዘጋጁ ጸበል ጻዲቅም በልተው እንደወጡሉ ነው ብሩኬ ነገረን። እነዚህ ነገሮች በደንብ ይፋ መውጣት አለባቸው። እነዚህ ነገሮች አልታወቁም። ሰው ጋር የደረሰው በቃ ቤት ገብተው ምናምን ያለው ነገር ነው ስለዚህ ብሩኬም በደንብ ያንን ነገር ሙሉን ከእናትዮ ጋር የነበረውን ንግግር እናትዮን በፈቃደኝነት ግቡ እንዳሏቸው በኋላም ተመራርቀው ተመርቀው ምግብ አብልተው ጸበል ጻዲቅ አቅምሰው ተመራርቀው እንደተለያዩ ሁሉ ይህን ሁሉ በደንብ መረጃው መውጣት አለበት። ምክንያቱም ለዛኛው ቤት ለዛኛው ሰፈር በጣም የማይሆን ነገር እየተሰራበት የልጅቷ ነገር እየተረሳ ወደ ብሩክ እየደነው ነገሩ አይተው ከሆነ ዲያቆን በሴም ታይም ላይ ትዝታውም አንድ አይነት ነገር ሲያደርግ ነበር። ወንድሞቻችን ቲክታክ ያሉትም ወንድሞቻችን አንድ አይነት ነገር ሲያደርጉ ነበር። በደንብ ተናበው ተጠንቶ ነው የሚያደርጉት ያሉት። እኛ ደግሞ ኦርቶዶክሲያን የልጅቷን ነገር እስከ ግብ ድረስ መታ ብትችል ካገኟት መታ ሥዕላት ላይ ያላትን ጥያቄ፣ መጽሐፍ ኦርቶዶክሳዊ ትምህርት ያላትን ጥያቄ በጣም በፍቅር ወደ ቤቷ ወደ ቤተክርስቲያን እንድትመለስ ኦርቶዶክሳዊ ትምህርቶችን መታ እናስተምራታለን። ምንም ችግር የለውም። በፍቅር እናስተምራታ እንቀበላታለን። ይሄ ማለት ግን ደግሞ አላጠፋችን ማለት አይደለም። ነውር፣ ብልግና አልሰራችን ማለት አይደለም። ለሱ ደግሞ ሕጉ በሚቀጣት ሕጉ በሚዳኛት መልኩ ይዳኛታል። ከኛ የሚጠበቀው ግን ያ ነው እና በተረፈ ይሄ ትገደል፣ ትፈጠጥ፣ ትቆረጥ እያሉ ነው እያሉ ውሸት የሚዘሩትን ፕሮቴስታንቶች የሚዋሹለት ጌታ ያለው ብዬ ነው እያመንኩ ያለሁት። ትክክል አይደለም። ማንም ትቆረጥ ትፈለጥ ትሰቀላል የለም፣ በህግ አጋ ትጠያየቅ ነው የተባለው። እነሱ ሲያደርጉት ትክክል፣ አቤል አቡናን ለማስያዝ አቡና አቤላን ለማሳሰር በደንብ አድርገው ሲነጋገሩ ትክክል፣ ባለበት እያዝ በህግ ይጠየቅ ሲሉ ትክክል፣ እኛ የምችል ልጅ በህግ ትጠየቅ ስንል አይ ትገደላሉ ብሎ ነገሮችን እንዲያው ለመዋሸት መሞከር ይሄ ድራማ ቢቀር የቃቃ ጨዋታ ቢቀርና ቁም ነገር ለትውልዱ የሚጠቅም ለሁሉም ሰው ለሁሉም ቤተ እምነቶች የሚጠቅም ትምህርት ማስተማሪያ ለእያንዳንዳችን ሊሆን ይገባ ብዬ አምናለሁ። እና አቋም ይዘን ይህን ነገር በደንብ ማሳየት አለብን። ዲያቆን የእኔ አቋም ይሄ ነው። ትክክል የሬዲዋ ይሄ የሁላችንም ኦርቶዶክሲያን አቋም መሆን አለበት። በመቀጠል ደግሞ በሁልጊዜ ሁልጊዜ ምን ደጋግመህ እንደምንለው በእኛ ቤተክርስቲያን ውስጥ አባቶች እንኳን እንደው ድንገት ትክክል ያልሆነ ነገር አድርገዋል ቢባል አድማሚ ወጣባቸው የሚዘምትባቸው የሌላ ቤተ እምነት አማኝ አይደለም። የቤታችንን ችግር እኛው ራሳችንን ተሰባስበን ተነጋግረን የምንፈታው እንጂ ሌላ ሰው አይደለም። ይሄ የቤታችን ጉዳይ ነው እና ወንድማችንንም ለጠላት መንጋጋ አሳልፈን አንሰጥም። ያሬዶ አንተ እንዳልከው ሰዎች በሚዲያ ላይ የተመለከቱት ሌላን ሀሳብ ብቻ ነው። እዛ ምድር ላይ የነበረውን እውነታ ብዙዎች አልተመለከቱም እና ያንን ነገር በቻልነው አቅም ሌሎችም ሰዎች እንዲያዩት ሌሎችም ሰዎች እንዲያውቁት እንዲረዱት፣ ደግሞ መልእክቱን የማዳረስ ሁሉም ሰው እንዲያደምጥ የማድረግ ኦርቶዶክስ የሆነ ግዴታ አለብን። በአጭሩ በዚህ አጋጣሚ የተፈልገው ትልቁ ነገር ምንድን ነው? ስለ ቤተክርስቲያን ድምፅ የሚሆኑ እነዚህ ወንድሞች፣ ያሬዶ አንተ እንደምታውቀው ቲክታክ ከጀመርንበት ጊዜ ጀምሮ እኛ በተለይ በዕቅበተ እምነቱ ዙሪያ ነው ስናገለግል የነበረው እና ለቤተክርስቲያን ድምፅ እየሆኑ እስከ መታሰር ድረስ በጣም እስከ መደብደብ በህይወታቸው በጣም ብዙ ዋጋ እስከ መክፈል ድረስ የደረሱ በጣም ብዙ ወንድሞች ናቸው እነዚህ ወንድሞች። እና እነዚህን ቀስ ብሎ እንደምንም ከሆነ ነገር ጋር አያይዞ በዚህ አጋጣሚ ያያም ጭምር ማለት ነው። ያያ ዘልደታ የማንደራደርበት ወንድማችን ነው። ምንም አይነት ጉዳይ እኛ ከኛ ጋር የሚለይ ሀሳብ ሊያነሳ ይችላል። ከኛ ጋር ቅር ሊሰኝ በነገሮች ላይ ይገባባ ይችላል። ባጭሩ ግን እኛ ወንድሞቻችን ለጠላት መንጋጋ አሳልፎ ከሚሰጥ አገልጋ ጋር በፍጹም አብረን አንቆምም ነው ወንድሞቻችን እኛ ልጆች ናቸው። ቤተክርስቲያን ፍርድ ቤት አይደለችም። መመለስ ካለብንም አለ ቤተክርስቲያን ውስጥ መመለስ ያለበት አካል፣ መመከርም ካለባቸው አለ ቤተክርስቲያን የሚመከራቸው አካል። ከዛ ውጪ እንዲህ አይነት አጋጣሚዎችን ተጠቅመው ደግሞ ወንድሞችን ወደ ሆነ ጉድጓድ ለመጣል የሚሞከረው ዘመቻ በጣም ከባድ በጣም ልንጠነቀቀው የሚገባ ስለሆነ ኦርቶዶክሳውያን ሁላችሁም ከወንድማችን ባረው ጎን ልትቆሙ ይገባል። በቻላችሁ ታቅም ለእሱ ድምፅ ልትሆኑ ይገባል። በእንደዚህ አይነት ጉዳይ ሁላችንም ኦርቶዶክስ ያለ እንደራደር አይገባም። ያሬዶ በቻሉ አቅም እ ቀጣይም ላይፍ ስንገባ በእነዚህ አሰቦች ላይ እናወራለን። እንዲሁም ብሩኬን ያወሩትና መቶ ምክንያቱም የሱን በሱ ሳይድ ያለውን ነገር እየሰማን አይደለም። አሁን ፕሮቴስታንቶቹ እያደረጉ ያሉት ነገር እኔ እንደታዘብኩት ወደ ብሩኬ ነገሩ እንዲዞር እያደረጉ ነው። ትክክል አይደለም። ብሩኬ እንኳን ቢያጠፋ ብሩኬ መዳኘት የምንችለው እኛው ነን። ልጅቷ ግን ያጠፋቸው የበደለችው ቤተክርስቲያኑን ነው። ስለዚህ የተበደለች ቤተክርስቲያን እያለች ያችን ነገር ዳይቨርት ለማድረግ መሞከር ትክክል። በቃ ፕሮቴስታንት እንዲህ ነው እየተባለ ስለነበረ ያንን ዳይቨርት ማድረጊያ ብሩኬ ይጠቀሙ ነው እና አንዳንዱትም በዚህ አጋጣሚ እነ ያያ ዘልደታን እነ ብሩኬ ሌሎቹንም በማወቅም ሆነ ባለማወቅ አንዳንድ ሰዎች በዚህ የፕሮቴስታንቶች በሚያቅዱት ተንኮል ውስጥ እየተሳተፉ ነው ያሉት። ምንድን ነው የሚሻለው? ሁለቱም በደንብ መለየት ያስፈልጋል። የልጅቷ ጥፋት መታረም ያለበት በህግ አግባብም በቤተክርስቲያናዊም ስርዓት መሰረት መታረም በሁለቱም መዳኘት አለበት። የብሩኬ ደግሞ የእኛ ጉዳይ ነው። መጥቶ ግን ሙሉን ነገር ቁርጥርጥ ባለ ቪዲዮ ሳይሆን ሙሉ የነበረውን ነገር በደንብ ሙሉ የነበረውን ነገር ማየት ስላለብን ከቻሉ፣ እንዲሁም እርሶ እንትን ቢሉ ጥሩ ነው። ይሄን አሬንጅ ቢያደርጉ። ምክንያቱም አጀንዳው ሁሉ ተቀየረ። አሁን የልጅቷ ቶፒክ ተረሳ። ልጅቷ ታጠፋ ተረሳ። ጭራሽ እንደውም እነሱ ሰብስበው እሷን ጎሽ ጎሽ የማለት ነገር ነው ትናንት ያየሁት እና ብሩኬን የማጥቃት ብሩኬ ላይ ወደ ማዞር የማለት ነገር። ይሄ ደግሞ አግባብ አይደለም። ሰው በዚህ ጉዳይ ላይ አይ ቲንክ እኛም በደንብ ነቅተን እውነታውን እንዲወጣ እውነታውን እንዲታይ ማድረግ አለብን። የልጅቷ ጉዳይ ግን በህግ አግባብም እንዲያዝ በቤተክርስቲያንም ቀኖናና ስርዓትም እንዲያዝ እንጂ ይሄ ቲክታክ ላይ ቪዲዮ ሰርቼ ይቅርታ ጠይቄያለሁ የሚለው ነገር አያዋጣም። ትክክልም አይደለም። ልጅቷ ራሱ የምታወራውን ነገር በቅጡ የምታውቅም አይደለችም። ስድስት ስሳ ስደስቶች እንዲያደርጉኝ ትላለች። መልሳ ደግሞ ስለ ማርያም እንቀደርኩ ትላለች ተናድጄ። መልሳ ደግሞ እኔ ከቤት ወጥቻለሁ ትላለች። መልሳ ደግሞ እቤቴ ነው የምኖረው ትላለች። መልሳ ማንም ይቅርታ ጠይቅም ያለችበት ይላል። መልሳ ደግሞ እኔ ኦርቶዶክስ ያሳድጋኛለች ትላለች። ይሄ የተምታታ ድራማ ህይወት ምንም አይጠቅምም። እችን አይዞሽ አይዞሽ የሚሏትም ምንም አይጠቅማትም። ምንም እኔ ለምሳሌ የፕሮቴስታንት የሆነ ነገር አበላሽቼ የእነሱ መገለጫ የሆነ ነገር ቀዳድጄ ምራቄን ተፍቼ ባደርግ እነ ዲያቆን ሌሎችም እና ሌላው ኦርቶዶክሲያን እኔን ልትከቡና ልትጠብቁ አይገባም። ትክክል አይደለም። ብልግና ነው፣ ነውር ነው። ሂድና ቤተክርስቲያን ይቅርታ ጠይቅ፣ ሂድና በህግ አግባብ መዳኘት አለብን፣ ታዳኝ ይሄ አይጠቅምህም ብላችሁ ይሄን ነገር ልታስረግጡና ይሄን ነገር ልታረጉ ነው እንጂ የሚገባው ክብብ አድርጎ በቃ ምንም እንትን የለውም እስቲ እያሉ ማለቱ አግባብም አይደለም። እና አይ ቲንክ እኛ እዚህ ላይ በደንብ መስራት አለብን። ዲያቆን እስቲ ተነጋገሩና ነገ ከነጎዲያ ቤት ከፍተን በእርሶ ቤት፣ በኔ ቤት ይሄን ነገር በደንብ ልጅቷን ብትመጣ ራሱ ደስታዬ ነው። ልጅቷን ካገኘው ያሪዱ አይ ያው እኔ በግሌ ቤተሰቦቿ በነገሩ ጥሩ መረዳት አላቸው ከኛ ጋር መውራቱ ጥቅም እንደሌለው ለምሳሌ ቪዲዮም ሰርቶ ይቅርታ መጠየቁ ጥቅም እንደሌለው በቻልኩት አቅም ነግሬያቸዋለሁ እሷ ጋር ትንሽ ያለመረጋጋት ነገር አለ መረጋጋት የለም እና ቪዲዮ ሰርች ይቅርታ ብል ይሻላል ምናምን አይነት ነገር ያለ ዞሮ ዞሮ እሷ ቪዲዮ ሰርታ ይቅርታ የሚለውን ቪዲዮ በሰራም ከነገሮች ለማምለጥ ነው የሚል ኦርቶዶክሳዊ ቁጥር ብዙ ነው ስለዚህ በቻለችው አቅም ቅድም እንዳልነው ከዚህ ቀደም አንዲት እህት ቤተክርስቲያን ይቅርታ በጠየቀችበት መንገድ ቤተክርስቲያን መሬት ላይ ያለች ወደ ታች ተወርዶ ቤተክርስቲያን ተኪዶ በደብዳቤ ይቅርታ ቤተክርስቲያን ልትል ይገባል። ከዛ መቀጠር ወንድሞቻችንን ደግሞ የመጠበቅ ስለሆን ሁላችን እንሰራለን። እስኪ እናውራና አዲስ ነገር ካለ ወይ ነገም ወይ ቅጧትም ወይ ማታ አንዳንድ ነገሮችን ትላለን። ያሬዱ በጣም ጥሩ። በተለይ ብሩኬ እናታች የልጅቷ እናት ፈቅደውለት እንደገቡ ጠይቀው በጨዋ ደንብ መውጋት እንችላለሁ ነው ብለው ፈቅደውለት እንደገቡ፣ አብረውም ፀበጻሪቅ እንደቀመሱ ተመራርቀው እንደተለያዩ ይሄ ሁሉ ያለውን ነገር አላየንም። በቪዲዮ የተቆረጠችውን ነው ያየነው። ይሄን ቪዲዮ ደግሞ ብሩኬ በደንብ አድርጎ ቢለቅልን ቢያሳይ ጥሩ ነው ብዬ አምናለሁ። ምክንያቱም አሁን እኔ አሜሪካ ሀገር ነው የምኖረው። አንድ ፖሊስ መጥቶ በርን ክፈት ሲለኝ እሺ ብዬ ከከፈትኩኝ ህገወጥ አይደለም ፖሊሱ በልግባ ፍቃደኛ ነ ሲለኝ አዎ ፍቃደኛ ነኝ ግባ ካልኩት ምንም ይሄ ፖሊስ ህገወጥ ነገር አልሰራም። በሬን ሰብሮ ከገባ አዎ ህገወጥ ነው። ግን ልግባ ወይ ብሎ ጠይቆ አዎ ግባ ብዬ በሬን ከፍቼ ካስገባት በኋላ ግን እንዴ ህገወጥ ነው የሚባል ነገር የለም። ስለዚህ ይሄን ይህን ሁሉ አላየንም እና ልጅቷ ታማሚ ናት፣ በሽተኛ ናት፣ የምታደርገውን አታውቅም እያሉም መቀባባቱም ፌር አይደለም። ብዙ ውሸቶች አሉ። በተለይ በልጅቷ ሳይድ ላይ ያየዋቸው ገና ፕሮቴስታንት ኮንኩኝ፣ ሶስት ዓመቴ ምንድን ነው ሶስት ወሬ ምናምን የሚነገር ሰምቻለው። ይህም ትልቅ ውሸት ነው። በጣም ውሸት ነው ይሄም። እና ለማንኛውም ብሩኬን በደንብ አርጎ ያለውን ነገር ጥርት አርጎ ያለውን ነገር ቢያሳይ ጥሩ ነው ብዬ አምናለው። እናትየዋ በተለይ ኮኦፕሬት አርገው ግቡ ብለው ፈቅደው ራሳቸውን ነግረውን ብሩክ አዎ ግቡ ችግር የለውም ብሎ አስገብተው ከሆነ ፕሮቴስታንቱ ጋር ይሄ በር ሰብሮ ገባ፣ በር ገንጥሎ ገባ እየተባለ የሚነገረው ውሸት ሁሉ ጥርት ያለ ነገር ይኖራል እና ያጠፋችሁን ልጅ ለመሸፋፈን ብሩክ የመጠቀም አግባብ አይመስለኝም። ኦርቶዶክሲያንም ይህን ነገር ለይተን ልናውቅ ይገባል። ይሄን ነው የምለው፣ ዲያቆን ውሻሬዶ እናመሰግናለን። እግዚአብሔር ያክብርልን። ነገ ማታ ነው ላይቭ ምናልባት የምገባው፣ ቀን ላይ ካለ አንተም እንግዲህ። ይህን ይመስላል የዛሬ ዝግጅታችን ማለት ነው። ስለዚህ ያው በቀጣይ ደግሞ አዲስ ነገር ካለ ይላችሁ መጣለሁ። በተለይ ትኩረት አድርጋችሁ እንድታዩ የምፈልገው ነገር ምንድን ነው? ቤተክርስቲያናችን በቅዱሳን ሥዕላት ታምናለች። በሰንበት ትምህርት ቤት እንደዚሁም ደግሞ ቅዱሳን መጻሕፍትንም እያገላበጥ ማንበብ ይጠበቅብናል ማለት ነው። ለዛሬ ይሄን ይመስላል ማለት ነው። ሰላሙን እሺ